አንድ አምላክ በሚሆን በአቦል በመንፈስ ቅዱስ ስም ጥቅምት 22 በዚች ቀን ብልህ ጥበበኛ የሆነ ቅዱስ ወንጌላዊ ሉቃስ በሰማዕትነት አረፈ። ይህም ቅዱስ የከበር ወንጌል ከመዘገባቸው ከሰባ ሁለቱ አርድእት ውስጥ የተቆጠረ ነው። እርሱም ወንጌልን ለማስተማር በስራው ሁሉ ሐዋርያት ጴጥሮስንና ጳውሎስን የሚያገለግላቸው ሆነ። ለታኦፊላም ወንጌልንና የሐዋርያትን ዜና የጻፈ ይህ ሉቃስ ነው።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 ሐዋርያ ሉቃስም ከዚህ ዓለም መውጫው እንደደረሰ በመንፈስ ቅዱስ አውቆ ወደ ባህር ዳርቻ ሄደ። በዚያም አሳ የሚያጠምድ አንድ ሽማግሌ ሰው አገኘ። መጻሕፍቱንና ደብዳቤዎቹን ሰጠው። ወደ እግዚአብሔር መንገድ መርተው ያደርሷልና እሊህ መጻሕፍትን ጠብቃቸው አለው። በንጉሥ ኔሮንም ፊት ቀርቦ በቆመ ጊዜ ንጉሥ በስራዬ ህዝቡን የምታሰጥ እስከ መች ነው? አለው። ቅዱስ ሉቃስም እኔ ለሕያው እግዚአብሔር ልጅ ለጌታችን ኢየሱስ ክርስቶስ ሐዋርያው ነኝ እንጂ ስራዬኛ አይደለሁም ብሎ መለሰለት። ንጉሥ ኔሮንም ሁለተኛ እንዲህ አለው፣ እየጻፈች ሰዎችን የምታሰት እቺ እጅህን እኔ ቆርጣታለሁ። ይህንንም ብሎ የቀኝ እጁን እንዲቆርጡ አዘዘ። በቆረጡትም ጊዜ ንጉሥ ሆይ፣ እኛ የዚህን ዓለም ሞት እንደማንፈራ አወቅ፣ ነገር ግን የጌታዬንና የፈጣሪን ኃይሉን ታውቅ ዘንድ አሳይሃለሁ ይህንንም ብሎ የተቆረጠች ቀኝ እጁን በግራ እጁ አንስቶ ከተቆረጠችበት በቦታው ላይ አገናኝቶ እንደ ቀድሞዋ ደህነኛ አደረጋት። ከዚህም በኋላ ለያት። በዚያም የነበሩ አደነቁ። የሰራዊት አለቃውና ሚስቱ፣ ብዙዎችም ሰዎች ከበሪግቧና በጌታችን ኢየሱስ ክርስቶስ አመኑ። ቁጥራቸውም 477 ነፍስ ሆነ። ንጉሱም ከቅዱስ ሉቃስ ጋር ራሶቻቸውን እንዲቆርጡ አዘዘና ቆረጧቸው። የምስክርነት አክሊልንም በመንግስት ሰማያት ተቀበሉ። ከዚህም በኋላ የቅዱስ ሉቃስን ስጋ በማቅ አይበት ውስጥ አድርገው ወደ ባህር ጣሉት። በእግዚአብሔርን ፍቃድ ወደ አንድ ደሴት ደረሰ። ምእመናንም አግኝተው ወስደው ገነዙት፣ በአማረ ቦታም አኖሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሐዋርያ ጸሎት ይማርን። በረከቱም ከኛ ጋር ትኑር ለዘላለም አሜን። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ጥቅምት 23 በዚች ቀን ለአባቶች ሊቃነ ጳጳሳት 53ተኛ የሆነ የእስክንድሪያ ሊቀ ጳጳሳት አባ ዮሴፍ አረፈ። ፀቅረብ ኩማይሌት ያዘኪር አይላፈም ለተጸምዶከ ዘልፈ ለላነብብ ተወከብ ዜኔቴ መጻፈ ኢንተሬሴ ከግዚኦ ጸሪቀ ምርት ኩፈ መላቡ ላን ዘተርፈ ነቢያት ቅዱሳን አረ ሰበልከን ሰማዕት ጻድቃን ደናግል